ሰላም ሰላም ሰላም ናችሁ? ይህ እንዴት ናችሁ? ሌን ፌስቡክ ውስጥ ተከታዮች እንኳን በድጋሚ ያደረሳችሁ ላለው ለገና፣ እንግዲህ በዓሉን በማስመልከት ትንሽ ጭቅጭቁንም ምኑንም ምኑንም ረገብ ላድርገው ብዬ ለተወሰነ ጊዜ ቀዝቀዝ ብዬ አለው እና እኔም በዓሉ ይውጣ ብዬ ላላርጌዋለሁ እንጂ መመካከራችን አይቆመም፣ ይቀጥላል ሰዎችንም መምከርም ማሳጣትም ይቀጥላል ማለት ነው። ሲቀጥል በተደጋጋሚ ጊዜ በተደጋጋሚ በተደጋጋሚ በውስጥ መስመር በኮሜንት የምጠየቃቸው ጥያቄዎች አሉ እና አንድ ጠቅላላ አድርጌ ልመልሳቸው ግልጽ ለማድረግ ኦኬ። ወደ ጥያቄዎቹ ሳመራ የመጀመሪያው ጥያቄ የሚሆነው በብዛት እንግዲህ በጣም በብዛት የመጣ ጥያቄ ነው። ይሄ ጥያቄ ጥያቄው እንዲህ ነው። ለምን በውስጥ መስመር አትመክራቸውም? ለምን አደባባይ ታወጣቸዋለ? እናት የለህም ወይ እህት የለህም ወይ የሚል ጥያቄ ነው። ኦኬ ቆንጆ ጥያቄ ነው። ወደ መልሱ ሊድ እና ይሄ ጥያቄ ማለት በጣም ኢሌመንተሪ የሆነ ኩዌሽን ነው ለኔ። ምክንያቱም አንድ ሰው ማገናዘብ የሚችል ሰው ይህን ጥያቄ ጠይቃል ብዬ አላስብም። ወይም ደግሞ አታገናዝቡም ብዬ አይደለም ካላችሁ ካላችሁ መልካም ስነ ምግባርም የተነሳ ነው። እና ጥያቄውን ስመልሰው ምንድን ነው እኔ በብዛት ቪዲዮዎች ይላኩልኛል። በብዛት በጣም መረን የወጡትን ነው ማወጣው ወደ አደባባይ። አድራሻቸው ቢኖረኝ በእርግጠኝነት መክራቸው ነበረ። ግን እነዚህ ቪዲዮዎች ሌላ ፔጆች ላይ ተለቀው መሳሳቂያ መጫወቻ እና ሌሎችም ነገጠዋት ባልገው ራቁታቸውን ሆነው ነው እንደፈለጉ ሆነው ለመውጣት እንዲዘጋጁ ተደርጎ የሚያበረታታ እንደሚያበረታታ ነገር ሆኖ ነው የሚወጣው። ሌሎቹ ፔጅ ላይ ፌስቡክ ውስጥ ደግሞ ይሄን ነገር ይቃወማል። ፌስቡክ ውስጥ ኢትዮጵያዊነትን የሚመርዝ ነገር አይስማማውም አይመቸውም። እና ራሱን እንግዲህ ህዝብ ተቀባብሎ የተጫወተበትን ነገር ከራሳቸው ፔጅ ላይ አንስቼ ነው ወይም ደግሞ ከራሳቸው ወዳጆች ሼርስ ካረጓቸው ወዳጆቻቸው አንስቼ ነው እኔ ምክር መሰጥበት ኖ ይሄ ዝና ግድ ይሄ ጥሩ አይደለም፣ መልካም ነገር አይደለም፣ አይጠቅመንም፣ ባህላችን አይደለም የምለው እና እነሱ ሲያወጡት ሌሎቹ ሲናገሩበት ሌሎቹ ሲስላለቁበት የማትናገሩ ሰዎች እኔ ፔጅ መታችሁ እሪ ምትሉ አላችሁ፣ እሪ እሪ ጥላቻ ነው ምናምን የምትሉ አላችሁ። እና ይሄ ነገር ችግሩ ያለው ከኔ ድምጽ ጋር ይመስለኛል እና የኔን ቪዲዮዎች ስታዩ ድምፁን ቀንሳችሁ ጀስት ሌላው ፔጅ እንደምታዩት ብቻ ማየት ትችላላችሁ፣ ነው የእኔ መልሴ ማለት ነው። አለበለዚያ ግን የሚበላሹ ሰዎች አገር የሚያበላሹ የአገር ስም የሚያበላሹ የሚያጠፉ ሰዎች ከራሳቸው ፔጅ ላይ አንስቼ እራሱ ነገር ነው ድምጽ ጨምሬበት፣ ምክር ጨምሬበት፣ ሌሎቹም ነገ ጠዋት እንደዚህ አይነት ነገር እንዳያደርጉ ማስጠንቀቅበት ማለት ነው። ለምንድን ነው ሁለተኛው ጥያቄ ያው ተያይዞ ነው፣ ተያያዥነት አለው። ሁለተኛው ጥያቄ ደግሞ ምንድነው? ቤተሰቦቻቸው ቢያዩ ምን ይሏቸዋል? እነሱ ባጠፉት፣ ልጆቹ ባጠፉት ቤተሰብ አንድ ነገር ቢሆንስ? ድርቅ ብለው ቢሞቱስ? በደም ብዛት በምናምን በምናምን ቢሞቱብስ? ለምን እንደዚህ ታረጋለ? ተብዬ ተጠይቄያለሁ። ለዚህኛው መልሴ ምንድን ነው መሰላችሁ ይሄም እንግዲህ የልጆቹ የነዚህ ባለጌዎቹ ሀገር አሰዳቢዎቹ ለእኛ እናቶች ሳያስቡ የእኛ እናቶች የእኛ አባቶች የእነዚህ ልጆች ፎቶ ቢያይ የእነዚህ ልጆች ቪዲዮ ቢያይ አይበሳጩም ወይ? አይናደዱም ወይ? የግድ ልጅ ማለት ከአብራክ የተወለደ ብቻ ነው እንዲህ በስጋ የተገናኘ? እኔ እንደማውቀው ከሆነ እንግዲህ እኔ ጎረቤት ቀርቶ ነው ያሳደገኝ ወላጆቼ ወደ ውጭ ሲወጡ ዘመድ ጋር ማህበር ምናም ተጠርተው ሲሄዱ ለጎረቤት ልጅ ነው ለጎረቤት ነው አደራ ተሰጥቼ የሚሄደው እና ጎረቤትም ትልቅ ኃላፊነት አለበት። አካባቢውም ትልቅ ኃላፊነት አለበት። አሁን አሁን ራስ ወዳድነት በዛና ይሄ ነገር ቀረ እንጂ የእኛ ባህል ነው የእኛ ባህል ተከባበሩ ነው የሚለው። ሁላችንም እንከባበር፣ የእኛንም ቤተሰብ አክብሩልን፣ የምትሰሩትን ስራ አወቁ እኛም እናከብራለን እንጂ እናንተ ባልጋችሁ ስንቶቹን አበላሽታችሁ፣ ነገ ጠዋት ሌሎቹ ተበላቅጠው እንዲወጡ ከገፋፋችሁ በኋላ የነሱ እናት ወይም ደግሞ የአጥፊዎቹ እናት እንዳይደነግጡ የሚባለው አባባል አይሰራም። እነዚህ ጥቂት ሰዎች ብዙዎቹን ለማበላሸት የሚሰሩትን ቪዲዮ ከስር ከስር እየተከታተልን ካልኮነን ናቸው በይቅርታ ብቻ ዘም ብለን አደባ ስበን ብናልፈው ነገ ጠዋት ብዙ እህቶቼ የዚህ ሰለባ ይሆናሉ። ሀገር ያሰድባሉ፣ ወገን ያሰድባሉ እና ይሄን ነገር እሾክን በእሾህ ነው የሚባለው እነሱ ሲያጠፉበት በራሱ ቪዲዮ በራሱ ነገር አድርገን እንማማርበታለን ማለት ነው። ወደ ሶስተኛው ጥያቄ ደግሞ ስመጣ ለምን የአረብ ሀገር ሴትን ብቻ ትወርፋለህ ላላችሁ ጥያቄ ያው የአረብ ሀገር ሴት በጣም በጣም በጣም በጣም ዓለም ላይ ዓለም ላይ ኢትዮጵያን እያሰደበች ነው። አበሻ ሸርሙጦች ናቸው፣ አበሾች ርካሾች ናቸው፣ አበሾች ቋንቋ ስለማይችሉ እንደ ፈለክ ብታረጋቸው የሚሆኑ ናቸው እየተባልን መሳለቂያ ሆነናል። እዚህ ነገር ላይ አተኩር የሚሰራው ለዛ ነው። የሴት ጥላቻ የለብኝም። ሴት ትጠላለ፣ ሴት የአረብ ሀገርን ሴት ትወርፋለ፣ የምትሉት በጣም ነው የምወዳችሁ። እንደኔ የሚወዳችሁ የለም። ምክንያቱም ድምፄን አውጥቼ የምናገረው ስለምወዳችሁ ነው። ሌላ የመናገር ሱስ ኖሮኝ አይደለም። የማየውን ነገር ነው በቀጥታ ማወጣው። ስጋ የሚሸጡ አሉ፣ የሚሸረምጡ አሉ። እነሱ ሰዎች መታቀብ አለባቸው። ብዙዎቹ መደንገጥ አለባቸው ፎቶዋቸውን ቪዲዮዎቻውንቸ ቤተሰብ ጋር እንዲደርስ ማድረግ አለብን ቤተሰብ ምን አይነት እንጀራ እንደሚበላ ማወቅ አለበት እና በእነሱ የተነሳ እንደምንሰደበው ሁሉ በነሱ የተነሳ ብዙዎቹ ይማሩበታል ማለት ነው በጣም በጣም በጣም ብዙ ብዙ እህቶቼ እየተማሩ ነው በነገራችን ላይ በብዛት የክፍለ ሀገር ልጆች ናቸው በአረብ ሀገር ላይ የተሰማሩት እና የክፍለ ሀገር ልጆች ደግሞ በጣም የዋሆች ናቸው ጨካኞች አሉ እና ሰው በቀላሉ ያታላቸዋል ገብቷቸዋል ብዙ አይነት ጸባይ ሳያቁ ብዙ አይነት ክፉ ነገር ሳያዩ ከነ ቱባው ባህላቸው ነው የተሰደዱት እና በዚህ አጋጣሚ የነሱ ነገር በጣም በጣም አጥብቄ እሰራበታለሁ እንዲሁም ካሁን በኋላ በጣም ስለምወዳቸው ማለት ነው በብዛት ኢንቦክስ ላይ ይመጣሉ በብዛት በብዛት የክፍለ ሀገር ልጆች ናቸው እና ተጠቂዎቹም እነሱ ናቸው በጣም ምክንያቱም የዋህ ስለሆኑ ብዙ ነገር ብዙ ብዙ ነገር አላዩም። ብዙ ነገር ሳያዩ እዚህ ደላላዎቹ ከዛም ከዛም ገብተው ነው አግኝተው የላኳቸው ወደዚህ። ና እነሱ ላይ እነሱን ማንቃቴ አይቆምም ማለት ነው። ብዙዎቹም ነቅተዋል። ብዙዎቹ እያማከሩኝ ነው። ብዙ ነገር እያማከሩኝ ብዙ ነገር መልስ እየሰጠዋቸው ነው። በዚህም ፌስቡክ ውስጤ በጣም ደስተኛ ነው። ወደ የሚቀጥለው ጥያቄ ደግሞ ሲሄድ ለምንድን ነው ዘመን ድራማ ላይ ብዙ ነገር አቃቂራ ወጣበት የሚል በጣም ብዙ ብዙ ብዙ ነገር በኢንቦክስ መጥቷል። ብዙ ብዙ ነገሮች በኮሜንትም ጥሩ ያሉ ነገሮች ተሰጥተውኛል። እንዲሁም እስካሁን ከፖስት ኳቸው ነገሮች ሁሉ ኔጌቲቭ ኮሜንት ወይም ደግሞ ተቀባይነት ያላገኘ ቪዲዮ ቢኖር ይሄ ዘመን ነው እና ለምንድን ነው እንደዛ ያልክበት ነገር ነው የተባልኩት። መሳሳም ችግር አለው ወይ ፋራ ነው ወይ ተብዬ አለው። አዎ፣ መልሱ አዎ። ፋራ ነኝ ፋራ ነኝ፣ ችግር የለብኝም። ፋራው በሉኝ፣ ችግር የለብኝም። ግን እውነቱን ደግሞ ታውቁታላችሁ። እውነቱን ደግሞ ልነግራችሁ ነው። በነገራችን ላይ ዘመን ድራማ የመጀመሪያው ነው በኢትዮጵያ ድራማዎች ታሪክ እንደዚህ አይነት ጋጠወጥ መረን የለቀቀ እና ህብረተሰቡን ወደ ብልግና የሰደደ እና ህብረተሰቡንም የናቀ ድራማ ቢኖር ዘመን ድራማ ነው። በዚህ ፓርት ድራማው ቆንጆ ድራማ ነው፣ ወደዋለው እከታተለዋለሁ። ስለምከታተለው ስለማያውም ነው እንደዚህ ያልኩት እና እንደ ማንኛውም ሰው ግን አልተቀበልኩትም መሳሳማቸውም። ምክንያቱም ፊልም ላይ ቢሆን እንዳልኩት ተናግሬዋለሁ በሪሞት ኮንትሮል እናጠፈዋለን። ችግር የለውም። ፊልሞች ላይ እድሜ የሚጣቀሳል። በውጭው ዓለም ግን ከውጭው ዓለም ከምዕራብ አለም ከምዕራቡ ዓለም የምናያቸው ኔጌቲቭ የሆኑ ነገሮች ጠቅላላ ተቀብለን እንደዚህ ህዝብን በናቀ መልኩ ዘጠና ሚሊዮን በሚከታተለው፣ ዘጠና ሚሊዮን ህዝብ በሚያየው ሚዲያ ላይ እንደዚህ አይነት አጸያፊ ነገር፣ ፌስቡክ ውስጥ አይቀበለውም። እንደ አንድ ኢትዮጵያዊ መብቴ ነው፣ መብቴ ነው፣ ያለመቀበል መብቴ ነው። እናንተ የወሲብ ችግር ያለባችሁ፣ ይሄ ስደተኛው ስደተኛው የወሲብ ችግር አለበት። በጣም በጣም ግልጽ ነው፣ የወሲብ ችግር አለበት። ወሲብ የሚፈጽምበት አጋጣሚም የለውም፣ ጊዜውም የለውም። ሀያ አራት ሰዓት የሚሰራ ብቻ ነው በብዛት እና እንደዚህ አይነት ነገር ሲቀርብለት ደስ ነው የሚለው ግን ነገ ጠዋት የእሱ ቤተሰቦች ምን ይሰማቸዋል? ያንን ቪዲዮ፣ ያንን ቲቪ፣ ያንን ድራማ ቲቪ ላይ ቁጭ ብለው ከልጆቻቸው ጋር ከልጅ ልጆቻቸው ጋር ከእህት ልጆቻቸው ጋር ቁጭ ብለው ሲያዩ እና ይሄ ነገር ላይ ፌስቡክ ውስጥ አይስማማም። የመጀመሪያው ስለሆነ ነው በድራማ ታሪክ የተቃወምኩት። ድራማዎቻችን ቆንጆ ቆንጆ ድራማዎች ናቸው ከፊልሞቹ ይልቅ። እና በዚህ ጉዳይ ላይ ይሄን ይመስላል አቋሜ ማለት ነው። ለምን ጸያፍ ቃላት ትጠቀማለህ? ለሚለው እኔ ጸያፍ ቃላት ብዙም አልተጠቀምኩም። ምክንያቱም ሌባን ሌባ ካል ነው ሌባን ሌባ ካላል ነው አስቸጋሪ ነው፣ በጣም አስቸጋሪ ነው። እንደዛ ነው። ሸርሙጣንም ሸርሙጣ ማለት አለብን። ሌላውም የውጭ ሀገር ዜጋ ሸርሙጣ ነው የሚለን፣ እኛም ሸርሙጣ ብለን የምንጠቀመው ችግር የለውም። እዚህ ጋር ችግር ካለባችሁ አሁንም ቢሆን ደግመዋለው፣ በስማቸው ነው የጠራዋቸው። እውቁ ደራሲ እና ጸሐፊ ስብሐት ተናግሮታል። አካፋን አካፋ፣ ዶማን ዶማ ካልን ብሏል አይደል? ሶ ይሄ ጸያፍ ቃል ከሆነ እንግዲህ በጣም ይቅርታ። ሌላ ነገር እንኳን ብዙ አላወጣውም ጸያፍ ቃል እና ይሄን ይመስላል የፌስቡክ ውስጤ ምላሽ፣ በአጠቃላይ የመጡ ጥያቄዎች ናቸው። እና እነዚህ ላይ ማብራሪያ ልስጥ ብዬ ነው ሀሳቤን ሼር አድርጉልኝ። ብንረዳዳ ብንከባበር በጣም ደስ ይለኛል። ገብቷችኋል? የጎረቤት ልጅ የሀገር ልጅ ሲያጠፋ መቆጣት መቻል አለብን። ዝም ብለን ቁጭ ብለን ካየን በጣም ትልቅ ትልቅ ችግር ነው የሚሆነው እና ሀሳቤን ሼር አርጉልኝ። እናንተ ሼር ስታረጉ እየሰራን አድማጭ